ዘር ብርቱካን፣ እንዲው ልጄ፣ እንዲሁ ምን ብበድል ነው? ፈጣሪ ሆይ፣ እንዲሁ ምን በድል ነው? ምን ኃጢአት ብሰራ ነው ልጄን እንደዚህ እየነሳኸኝ? ግን ምን ማሳየት ተነሳ? ፈጣሪ ሆይ፣ ምንድነው ራሱ አንተርጋይ እያለች እያለቀሰች ጸሎት ረዳለች። እንዲሁ ምን ባለ ምን ኃጢአት ብሰራ

ክትሽ ሰላም። እኔ እናቴ በጣም ስለናፈቀችኝ የእውነት ጓጉቼ ልናፈቀችኝ እና አ በጣም ጓጉቼ በዛ። ግን ደግሞ የሚያታለሉ ሰዎች እንዳሉ እናውቃለን ብልሽ

እናቴ ይቅርታ፣ ነገር ሁሉ ይቅርታ፣ ይቅርታ አድርግልኝ። እንዳታዘብኝ እናቴ፣ እኔም ልጅሽ ነገር በጣም አይምሮ በጣም ምን፣ ችግር የለውም ምንም

እናት አደለችን ብትለውን፣ ግን አልተቀበለውም። ወይዘሮ ሰላም ግን እኔ ሰላም አይደለሁም እያለች ትስቃለች። ባለቤት ባለቤትን ማድረግ ይቻላል ይችላለሁ እያለች ሰላም ትመጥዛለች።

በአክምቱ ንስኪ ባለፈው የነበርኩት ነገር እኮ ስለው ምንድነ፣ ባለፈው የነበርከኝ ስለው ባክህን ማሜና ብራቶር የተመረመሩት ዲኤን ትክክል እንዳልሆነ ውጤቱ ላይ ተናገረ እና እሱ ነው እንዲ። እንዴት እንደዛ ሊሆን ይችላል? አንተ ቆይ የነገርከኝ እኮ ሁሉም ነገር አንድ አይነት እንደሆነ እናትና ልጅ ደሆኗ ነበርክ። እንዲ ሀገር ምድ የሚያቀውም